ኢንፎርም ለማድረግ ቲኬቱ የራሱ ሲስቴም አለ። አንድ ሰው ከተለያየ አለም ደውሎ ቲኬት ለመሳተፍ ፈልጋሉ። ሙሉ ስም እንቀበላለን እንቀበላለን። ደግሞ ሲስቴም ሬጅስተር ሲስቴም የራሱ አውቶ ቲኬት ሲስቴም አለ ላይ

ስክሪኑን ትንሽ ዙም አድርግልን። ዙም ማድረግ ትችላለህ? እስክሪኑን የስ፣ ልክ እንደዛ የሚወጣው ስም ዝርዝር እንዲታየል። አሁን ጥሩ ነው። አሁን አሪፍ ነው። በቃ አሁን ቆንጆ ነው፣ ማየት እንችላለን። ስክሪኑን ዙም ማድረግ ደግሞ ትችላለን።

በዚህ አንድ ደቂቃ ሲስተሙ ሁሉንም ትኬቶች ጉዛል አድርጎ እዛ በአንድ ምዲ የሚመርጥ ይሆናል ማለት ነው። ስለዚህ በትግስት እንደምትከታተሉ ተስፋ በማድረግ ወደ ዕጣ አወጣጡ መስራት እንገባለን ማለት ነው። አሁን የስ የሚለውም ተጭኘዋለው። ሲስተሙ ብዙ ትኬቶችን

አው ይታለ ይታያል እየቆጠርን ነው ካውንት ዳውን እያደረግን ነው

ጽጌ ጸጋ የዘጠነኛ እጣ አሸናፊ ጽጌ ጸጋ እንዲሁም የመጨረሻው አስረኛ እጣ አሸናፊ ሀብታሙ ታደሰ። የዛሬው እንድ ልጆች አስር ደርሰዋል። በጣም የሚገርማችሁ ለአራቱ ሰዎች ብቻ ነበር የዕጣው ዝግጅት፣ ነገር ግን ሰክሰስ ብላ ለማ በሚል የመቶ የመቶ ሽግል ሁለት እጣዎች እንዲሁም የሃምሳ የሃምሳ ሺህ ብር የቀሩትን አራት እጣዎች ጨምሮ ስድስት እጣ ተጨማሪ እጣ ጨምሯል። ለሰክሰስ ብላ ሳለ ጊዜ ሞራልተመልካቶችማንሰብእንዲደከሉ ፈልጋለን። ከአንድ እስከ አስር ያሉት ዝርዝሮች እነዚህ ናቸው። ባለ ሶስት መኝታ ኮንዶሚኒየም ባለጣ በድጋሚ ሄዋን

መፍርከፋ ባለ ሁለተኛ አሸናፊ ነው። የሶስተኛ ባለ አንድ መኝታ ኮንዶሚኒየም ደግሞ እድኛ ንሶጸጋ ቴንሶ ባለ አንድ መኝታ ኮንዶሚኒየም እንዲሁም ባለ አምስት መቶ ሺህ ብር አሸናፊ ደግሞ ማንደብሮ ሸበል፣ ማንደብሮ ሸበል እኛ ነው። እንሰት እንሰት ደግሞ የመቶ ሺህ ብር እድለኛ ነው። ምረት ጸጋዬ የመቶ ሺህ ብር እድለኛ። እንዲሁም ሉዋም አስመላሽ የሀምሳ ሺህ ብር እድለኛ። ዘመኑ ሜሄ የሀምሳ ሺህ ብር እድለኛ። ጸጋ ጽጌ ጸጋ የሀምሳ ሺህ ብር እድለኛ። እንዲሁም ሀብታሙን ታደሰ የሀምሳ ሽብር እድለኞች ናቸው። ይሄ ነው የስንዝርዝራቸውማ የእጣቸው